ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ በሩሲያ እየተካሄደ ባለው የዓለም የአቶሚክ ሳምንት ጉባኤ ላይ እየተሳተፉ ይገኛሉ። በዚህ ጉባኤ ላይ ባደረጉት ንግግርም ኢትዮጵያ በወሳኝ ምዕራፍ ላይ እንደምትገኝ ገልጸዋል። ኢትዮጵያ የሚሰሩና አቅም ያላቸው ወጣቶች አሏት ያሉት ጠቅላይ ሚኒስትሩ በተለይ የውሃ የፀሐይና የንፋስ ኃይል ብቻ እየተጠቀመች ለወደፊት ያሰብነውን ያህል ማደግ አንችልም ብለዋል። ኢትዮጵያ ከአስር ዓመታት በላይ በአረንጓዴ ልማት መሪ ሆናለች። በዚህም የኢትዮጵያ ሕዳሴ ግድብ የቁርጠኝነታችን ምልክት መሆኑን ያሳየንበት ነው ነው ብለዋል። የኢትዮጵያ ኢኮኖሚ በዓለም ደረጃ ፈጣን እድገት እያስመዘገቡ ካሉ ኢኮኖሚዎች መካከል አንዱ ነው። ህልማችን አስተማማኝ ንጹሕና በየጊዜው የሚያድግ ኢነርጂ ማግኘት ነው። ሃይድሮ ፓወር ፀሐይና ነፋስ አሁን ያለንበት ደረጃ ቢያደርሱንም የተሻለች ኢትዮጵያን ለመገንባት ላለን እቅድ ግን በቂ አይደሉም። በዚህም ምክንያት ኢትዮጵያ ከአስር ዓመት በላይ የአረንጓዴ ኤነርጂ በመጠቀም ተምሳሌታዊ ተግባር እያከናወነ ሲሆን ለዚህ ደግሞ በአፍሪካ ትልቁ የሆነ ታላቁ ኢትዮጵያ ሕዳሴ ግድብ ለዚህ ቁርጠኝነታችን ምልክት ነው። ኢትዮጵያ ሀዝ ቢን ቻምፒዮን ኦፍ ግሪን ኢነርጂ ዘ ግራንድ ኢትዮጵያን ሬንሳንስ ዳም ዘ ላርጀስት ኢን አፍሪካ ኢትዮጵያ በርካታ የልማት እቅዶች እንዳሏት ያስቀመጡት ጠቅላይ ሚኒስትር ዐቢይ እቅዶቹ አስተማማኝ፣ ንጹህና ቀጣይነት ያለው የኃይል አቅርቦት የሚጠይቁ መሆናቸውንም አስታውቋል። ለኢትዮጵያ ኒኩሌር የኃይል ጉዳይ ብቻ እንዳልሆነ የገለጹት ጠቅላይ ሚኒስትሩ ለተማሪዎች እውቀት፣ ለገበሬዎች ምርታማነት እንዲሁም ለህመምተኞች ፈውስን ይሰጣልን ብለዋል። ኢትዮጵያ ኒኩሌር ኢነርጂ ስ ለኢትዮጵያ ኒኩለር ኤነርጂ ብቻ አይደለም፣ ዜጎቻችንን በተለያዩ መስኮች ይጠቅማል። ተማሪዎች አቅማቸውን እንዲያጠናክሩና ለታማሚዎችም ፈውስ የሚሰጥ ነው። በመሆኑም ሀገራችን የኒኩለር ኃይል አማራጭን ኃላፊነት በተሞላበት መልኩ የመጠቀም አካሄድን ትከተላለች። በጥንቃቄ የሚመራቅድ ከፍተኛ የደህንነት ደረጃን በማረጋገጥና ሀገር በቀል ጠንካራ የአቅም ግንባታን እንከተላለን። በዚህ ዓመት 80 ዓመቱን የሚያከብረው የሩሲያ የኒውክሌር ኢንዱስትሪ የሚደነቅ ነው ያሉት ጠቅላይ ሚኒስትሩ፣ ሳይንስ ከራእይ ጋር ሲጣመር ምን መስራት እንደሚቻል ሩሲያ ለዓለም አሳይታለች ብሏል። ጠቅላይ ሚኒስትሩ ከጉባኤው ጎን ለጎን ከሩሲያው ፕሬዚዳንት ቭላድሚር ፑቲን ጋርም በሁለትዮሽ ሀገራዊና በትብብር ጉዳዮች ላይ መክረዋል። ኢትዮጵያና ሩሲያ በታሪክ እንዲሁም በሃይማኖት በብዙ መልኩ የሚጋሯቸው ሁኔታዎች መኖራቸውን የገለጹት ጠቅላይ ሚኒስትሩ በጋራ ተጠቃሚነት ላይ ባተኮረው ግንኙነት የሁለቱ ትብብር ተጠናክሮ እንደሚቀጥልም አረጋግጠዋል። ኢትዮጵያና ሩሲያ በታሪክ እንደዚሁም በሃይማኖት በብዙ መልኩ የሚጓራቸው ሁኔታዎች አሉ። በቀጣይም ይህንን ዘርፈ ብዙ ትብብርና ግንኙነት በጋራ ተጠቃሚነት ላይ ባተኮረ መልኩ የሀገራቱ ትብብር ተጠናክሮ እንዲቀጥል እናደርጋለን። የሩሲያው ፕሬዚዳንት ቭላድሚር ፑቲን በበኩላቸው ኢትዮጵያ ለሩሲያ የረዥም ዓመታት ቁልፍና ታማኝ አጋር መሆኗን ተናግረው አሁን ላይ የሁለቱ ሀገራት ዘርፈ ብዙ ትብብርና ወዳጅነት እያደገ መምጣቱን ጠቅሰው በቀጣይም ተጠናክሮ እንደሚቀጥል አረጋግጠዋል። ኢትዮጵያ ሎንግ ስታንዲንግ ክሬዲብል ፓርትነር ኢን አፍሪካ